እግዚአብሔር ሐሳብ በእናንተ ውስጥ መጣ ማለት ዘመናችሁ ሁሉ እየተባረከ ነው። ቢሆን በሕይወታችሁ እንደ ሌላ ሰው የምትሆኑት ቅባት በላያችሁ ላይ ሲመጣ ነው። ከመቀባታችሁ በፊት በልሳን መናገር አለብን። በዚህ ዓመት አንድ ውሳኔ መወሰን አለባችሁ። የምትወስኑት ውሳኔ ምን ውሳኔ ነው? አንድ የሆነ ጸጋ አንድ የሆነ ከእግዚአብሔር ዓለም ድንገት አብዛኞቻችሁ ቁሳዊ ነገር እየለመናችሁ ይሆናል። በጣም ወሳኝና አስፈላጊ ጉዳይ ነው። ግን አንድ ነገር መክራቸዋለሁ። ክርስትና እምነት እንዳይሆን የሆነ የምናውቀው ከእናትና ከአባቶቻችን የወሰድነው እንዳይመስለን። ክርስትና የሚጣፍጠው የመጀመሪያው ነገር መንፈስ ሲኖርበት ነው። ክብር ለኢየሱስ ይሁን። ምግብ ስትበሉ ያለ ጨው ይጣፍጣል እንዴ? ውሃ ውሃ ነው የሚለው ። ስለዚህ ለአንድት ቤተ ቤተክርስ ክርስቲያን ምን ያስፈልጋታል? መንፈስ ያስፈልጋታል። ጌታ ለቤተ ክርስቲያን ከሰጠው ትእዛዛት መካከል አንደኛው ፈጽሞ ከኢየሩሳሌም አትውጡ ብሎ መመሪያ ሰጣቸው። ለምንድን ነው መመሪያ የሰጣችሁ ብላችሁ ካላችሁ የተናገረበት መንገድ የሚወጡ ከሆነ ብቻቸውን ነው የሚወጡት። ግን ምን አለ? እኔ እሄዳለሁ፣ አጽናኙን እልካለሁ። እርሱ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል፣ ያስተምራቸዋል፣ ያሳስባቸዋል፣ ለእኔ ያለውን መጥቶ ይነግራቸዋል አላቸው። መንፈስ ሲመጣ ከእግዚአብሔር ዓለም የ የሆነውን ነገር ለአንተ መንገር ይጀምራል። የሆነ አካል እናንተ ውስጥ መጥቶ መቀመጥ አለበት። የሰው ሀሳብ አይደለም፣ የአጋንንት ሀሳብ አይደለም፣ የመንግስታት ሀሳብ አይደለም፣ የሆነ የዘመድ ሀሳብ አይደለም፣ የእግዚአብሔር ሀሳብ። የእግዚአብሔር ሀሳብ በእናንተ ውስጥ መጣ ማለት ዘመናችሁ ሁሉ እየተባረከ ነው የሚሆነው። ስለዚህ ጌታ ምንድነው ያለው? እንዳትወጡ ከኢየሩሳሌም እሱ በመጣ ጊዜ ወደ ይሁዳ፣ ወደ ሰማሪያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላቸዋል። ይሄንን መንፈስ ስትቀበሉ እግዚአብሔር በህይወታችሁ ላይ አዳዲስ ነገር ማድረግ ይጀምራል። ስለዚህ ይህን ዘይት ዛሬ ሳካፍላችሁ ወይም ደግሞ ስቀባችሁ አንድ ነገር ስሙኝ። በአዲስ ኪዳን የፈሰሰ የመንፈስ ቅዱስ ዘይት አለ። ግን የሚገርመው ነገር አንድ ነገር ምንድን ነው የሚነገረው ነገር በህይወታችሁ ላይ እንዲሰራ ቤተ ክርስቲያን በምነት መጸለይ አለባት። ስለዚህ ዛሬ በጌታ በኢየሱስ ስም የሆኑ ሰዎች የጥበብ መንፈስ ይሞላሉ። ሃሌሉያ ስለዚህ ጌታ ምንድነው ያለው እንደዚህ አለ ይሄ መንፈስ በመጣ ጊዜ ወደ ይሁዳ ወደ ሰማሪያ እስከ ምድር ጥግ ድረስ ትሄዳላችሁ መቂ ከተማ ከዚህ በኋላ የምትታወቀው በተቀቡ ሰዎች ነው ብሎ የሆነ አባት መልእክት አስተላልፏል ታዲያ እኔ አሁን መናገር አለብኛ ስለ ቅባት ካልነገርኩ መቼ ነው የሚሰበከው ዛሬ መናገር አለብኝ ስለዚህ ሰው ቁጭ ብሎ ራዕይ ማየት አለበት ሰው ቁጭ ብሎ ከተማዋ ላይ የት ጋር እየተደገመ እንደሆነ ቁጭ ብሎ ካሜራ ገጥሞ ሰዎች እንደሚቀርጡ ቁጭ ብሎ ያል ሄዶ እዛ ቦታ ላይ ሄዶ ማፍረስ ይጀምራል የሆነ ቦታ ይሄዳል። ታምራት ያደርጋል። ያ ሰው እኔ ነኝ ካልከኝ አንተ ነህ። በቃ ውሰደው። በህይወታችው እንደ ሌላ ሰው የምትሆኑት ቀባት በላችሁ ላይ ሲመጣ ነው። ስለዚህ የመጀመሪያው ነገር ከመቀባታችን በፊት በልሳን መናገር አለብን። በልሳን መናገር ማለት በሰውየው ውስጥ አለ ያ ነገር እንዲወጣ ሰውየው መገፋፋት አለብን። እጅም በመጫን አንተ ውስጥ ያለውን ነገር እንዲወጣ ማድረግ አለብኝ። ስለዚህ የመጀመሪያው ነገር የሚያምርብሽ የሚያምርብ መንፈስ ለቤተ ያለው ጆሮ ይስማ። አሜን ይበል። ፓስተር፣ ቶሎበል ና ዘፃ ምዕራፍ 31 ቁጥር አንድና ሁለትን አንብብልኝ። ቶሎበል በጌታ በኢየሱስ ስም አነባለው። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። እሺ፣ ኢ ከይሁዳ ነገድ የሚሆን የሆር ልጅ የልጅ ልጅ የኡር ልጅ ባስላኤልን በስሙም ጠርቼዋለሁ። ቁጥር 3 በስራ ሁሉ ብልሃት፣ በጥበብም፣ በማስተዋልም በእውቀትም የእግዚአብሔርን መንፈስ ሞላሁበት። አሁን ምንድነው የሚሞላበት? አንድ ነገር ልንገራችሁ። እዚህ ውስጥ ያለው ምንድን ነው? ውሃ ነው። ዘይት አይባልም። አሁን እዚህ ሰውዬው ላይ ምን ያለው በስራ ሁሉ በብልሃት በጥበብ በማስተዋል በእውቀት የእግዚአብሔር መንፈስ ሞላሁበት። ለምን የጥበብ ስራ ያስተውል ዘንድ በወርቅና በብር በናስም ይሰራ ዘንድ። አሁን ስንት ነገር ነው ሰው የተሞላው? ብልሃት፣ ጥበብ፣ ማስተዋል፣ እውቀት፣ አራቱን ነገር ነው ይሰጠ። ቁጥር አምስት ላይ ምንድን ነው የሚለው? ለፈርጥ የሚሆነውን የእንቁ ድንጋይ ይቀርጽ ይቀርጽ ዘንድ። ድንጋዩ አቀራረጹ ራሱ የተለየ ነው። ሰውየው ሲቀርጸው መንፈስ ቅዱስ ነው ሲቀርጽ በደንብ አድርጎ የሚነግረው ከውቀት ያለፋአቀራ እንጨቱንም ይጠርብ ዘንድ ስራውን ሁሉ ይሰራ ዘንድ እኔም እንሆ ከዳን ነገር የሚሆን የአስሚክል ልጅ ኤልያብን ሰጠው። ያዘሱህን ሁሉ ያደርጉ ዘንድ በልባቸው ጥበበኞች በሆኑ ሁሉ ጥበብን አኖር የመገናኛውን ድንኳን፣ የምስክሩንም ታቦት በእርሱም ላይ ያለውን የስርየት መክደኛ የድንኳኑንም እቃ ሁሉ ገበታውንም እቃውንም ከእቃም ሁሉ ጋር የነጻውን መቅረጽ የእጣንም መሰዊያ ለሚቃጠል መስዋዕት ው የሚሆነው መሰውያ እቃውን ሁሉ የመታጠቢያ ሰን መቀመጫውንም በብልሃት የተሰራውን ልብስ በክህነት እኔን የሚያገለግልበትን የካህኑን የአሮንን ልብስ ተክኖ እና የልጆቹን ልብስ የቅብአቱንም ዘይት ለመቀደሱም የሚሆን የጣፋጭ ሽቱንም እጣን እንዳዘዝ ሁሉ ያድርጉ። አሁን የማይሰሩት ነገር የለም ። የክህነት ልብስ በለው፣ ስለ እንጨት ስራ በለው፣ ስለ ወርቅ ስራ በለው፣ ስለ ብር ስራ በለው፣ ማንኛውንም ድንጋይ ስለመጥረብ ጥበበኞች እንዲሆኑ ሲሆኑ ይሄንን ጥበብ ይሄን ማስተዋል ይሄንን ልዕቀት ሞልቼባቸዋለዋል ሁለተኛ መንፈስ ሲመጣ አይታችሁ ከሆነ እያሱ የማን አገልጋይ ነበረ ነው የሚለው የሙሴ አገልጋይ ነበረ ሙሴ እንደዚህ ያለው በእያሱ ላይ እጅህን ጫንበትና የምን መንፈስ ይሞላ ለው የጥበብ መንፈስ ይሞላ አለው መናፍስትን የማውጣት መንፈስ ይመጣል እውርን የሚያበራ መንፈስ አንተ ላይ ሊመጣ ይችላል ሽባን የሚተረትር ትንቢት የሚያናገር መገለጥ የሚመጣ መንፈስ ሊመጣ ይችላል ስራህን እንዴት መስራት እንዳለብህ ደግሞ መንፈስ ከመጣ በምድር ላይ ሚሊየን ሰው ከአንተ ጋር ቢወዳደር አንተ የምትሰራውን አይሰራም። መጽሐፍ ሲናገር እንደዚህ ነው የሚለው በደንብ ስማኝ፣ እግዚአብሔር ለቤተ ክርስቲያን ስጦታ ሰጠ ነው የሚለው እኛ ላይ ያለው ጸጋ እኛ እንድንነግድበት እንድንቸረችርበት ሳይሆን ህዝቡ እንዲጠቀምበት ነው ጸጋ የተሰጠው። አብርሃምን እንደዚያ ነው ከሀገርህ፣ ከዘመድህ፣ ከአባት ቤት ተለይተ እኔም ወደማሳይ ምድር ውጣ። ወታ ለሌላው ከሆነ አለም ወተህ ጌታን ብለ እንደ ሞኝ ቁጭ ብለ ሐዋርያው ዘላለም እየተናገርህ ነው የሆነ ብዙ ኃይል ብዙ ችሎታ እያለ ከሆነ ወገን ተነጥለ ላይ ቁጭ ብልሃል። አሁን እግዚአብሔር እግዚአብሔር ብልሃል፣ ወጥታል። እንደዚህ ያለ እግዚአብሔር ከዛሬ ጀምሮ ሰባት ኪዳን ለአንተ ገባለ አለ። አንደኛ እባርካል፣ ሁለተኛ ታላቅ ህዝብ አደርጋለሁ፣ የምድር ነገር በአንተ ይባረክ፣ ስምህን ገናና አደርጋለሁ፣ የሚባርኩት እባርካለሁ፣ የሚረግምውን ረግማለሁ፣ ለበረከት ሁን። ዛሬ የመንፈስ በአንተና በህይወት ላይ ይሰራል። ስለዚህ እነዚህ ሰዎች የሚሰሩት ነገር በምድር ላይ ያለ ሰው አይሰራው። እነዚህ ሰዎች የሚቀርጹት የድንጋይ አቀራረጥ ማንም በዓለም ላይ እስካሁን አልቀረጸውም። የሰለሞን ቤተ መቅደስ ይታወቃል። ለቤት ብለ ካልክ ትምህርት ቤት አልተማሩም። መንፈስ ቅዱስ ላቸው ላይ መጣ። እግዚአብሔር ምን አለው? ስምህን ምን አለው? አለው አከብረዋለዋል። አብርሃም የተባለ ሁሉ አይደለም የከበረው፣ ጨምረም አብርሽ ብለ ብትላ እግዚአብሔር ሰውየውን ጥላውን ባርኳል። ከባረከው ማጭበርበር አይቻልም። በቃ የተባረከው ስም ቀይረ ምን ብለ የፋል ቤት ስንት ፎርጅ ዳለ። ስለዚህ አሁን እናንተ ናችሁ ኦነሩ ዋናው አንተ ስለሆንክ ዛሬ አንተ ተቀብተ መውጣት አለብን። ቅዱስ አባት በጌታ በኢየሱስ ስም ጸል ያለው እጃችሁ ወደ ዘርጉ። ይህንን ዘይት የነካና የተነካካ ከዛሬ ጀምሮ የነሱ ነገር በሰው ላይ ይበለጥ የእነሱ የነሱ ነገር ብልጫ ልኖሩ በምድር ላይ ሊከብዱ በምድር ላይ አንደኛ ሊሆኑ የነሱ ነገር ላይ በለጥ ያቺ ነገር ላይበለጥ፣ የአንተ ነገር ላይ በለጥ የነካው ልባረግ የተናገርከው ሊከናወን ይህ ዘይት አምራት አደረገ። እጅን ከፍ አርግ። በጌታ በኢየሱስ ስም የዘይዛሬን ሀገርን ይቀይረዋል። ተቀመጡ። ሆነ ስማ ለይ ምንድን ነው መሆን የምትፈልገው? ምን ማለት ነው? ብቻ በህይወት ዘመን የእግዚአብሔርን ቤት ማገልገል ከፈለግ ተቀብቼ ማገልገል ከሆነ ተቀብቼ ማገልገል፣ የሆነ ኢንዱስትሪ ከፍቼ እግዚአብሔርን ማገልገል ከሆነ አሁን የትልቅ ነው። በልብ ውስጥ ምንድን ነው ያለ? ስለዚህ አሁን አንድ ጊዜ ጊዜ ልስጣችሁ፣ ቶሎ በሉ አሁን ዲያቆናት ወደዚህ ትመጣላችሁ። አባቶይ በጌታ በኢየሱስ ስም እነዚህ ሶስቱ ነገሮች በእኛ ህይወት ላይ ዛሬ ተቀብተዋል። ይህንን ዘይት የነካሰ ሁሉ ከዛሬ ጀምሮ የእሱ ነገር ከሰዎች መካከል በልጦና ውብ ሆኖ በሰው ዘንድ ተወዳጅነትን አትርፎ እንዲሁ ደግሞ የጸለዩት ነገር በህይወታቸው ተፈጽሞ ለብዙ ሰዎች በረከት ስለሆኑ አመሰግናለሁ። ይሄን አድርገሃልና፣ እልልታ፣ ጭብጨባ፣ ጩኸት ለጌታ እናመጣለን። አንድ ሁለት ሶስት፣ ቀጥል። ወስደ ዝም እንዳትል፣ በልሳን ጸልይ

መንፈስ ቅዱስ የቅርቤ አንተ ማለት ህይወቴ ነ አንተ ማለት አንተ ማለት ቤቴ ነ አንተ ማለት አንተ ማለት ህይወቴ ነ አንተ ማለት አንተ ማለት በረከቴ አንተ ማለት አንተ ማለት ኑሮ ይነ አንተ ማለት አንተ ማለት ቤተኛዬ አንተ ማለት መንፈስ ቅዱስ መንፈስ ቅዱስ ወዳጄ መንፈስ ቅዱስ መንፈስ ቅዱስ ወዳጄ

አንተ ማለት ጓደኛዬ አንተ ማለት ሃሌሉያ እንደዚህ የሚል ቃል አነብላችሁና ከዛሬ ጀምሮ ይሄ ሐሳብ ተቀብቷል አንድ ኪዳን አስገባችኋለሁ። ሐዋርያት ምዕራፍ 4 ቁጥር 13 ጀምሮ በጌታ በኢየሱስ ስም አነብዋለሁ። ጴጥሮስና ዮሐንስም በግልጥ እንደተናገሩ ባዩ ጊዜ መጽሐፍትን የማያውቁ ያልተማሩ ሰዎች እንደሆኑ አስተውሎ አደነቁ፣ ከኢየሱስ ጋር እንደነበሩ አወቋቸው። የተፈወሰውንም ሰው ከእርሱ ጋር ቆሞ ሲያዩ የሚመልሱትን አጡ። በሸንጎ ውጭም ይወጡ ዘንድ አዘው፣ በእነዚህ ሰዎች ምን እንስራ? የታወቀ ምልክት በእነሱ እጅ እንደተደረገ በኢየሩሳሌም ለሚናገር ሁሉ ተገልጧልና ሸሽገው ዘንድ አይችልም። ምን ማለት ነው? በእናንተ እግዚአብሔር የሚሰራውን ስራ ጠላት ከዚህ በኋላ መሸሸግ አይችልም። መጽሐፍ ሲናገር አንዳንዶችን ትንቢት መናገር፣ አንዳንዶች እረኛ፣ አንዳንዶች ደግሞ ወንጌል ሰባኪ፣ አንዳንዶችን ሐዋርያ፣ ሁሉም የተለያየ ነው። ስለዚህ አሁን ያንተን ሀሳብ ተመሳሳይ ሀሳብ ያለው ሰው ካለ እግዚአብሔር የሁለታችሁንም ቀብቶታል። ምን አደርግልህ ዘንድ ትወዳለን? ሀሳብ ነው አይ ዘንድ ሰለሞን ምን እንድትሰጥ ትወዳለህ? ጌታ ሆይ ይህንን ህዝብ መራ ዘንድ ወጣ ይገባ ዘንድ ምን ጥበብና ማስተዋል፣ እኔ ደግሞ ክብርና ባለጠግነትን ጨምርኳል። እግዚአብሔር ጨምሮ ነው። ዛሬ አንተ ሶስት ነው፣ እግዚአብሔር መቶ አድርጎ ይሰጣል። ይህን ሀሳብ ተቀብቷል የሚል ሰው ጮኸ፣ አሜን ይበል። አዳዲስ ሰዎች፣ ዛሬ የመጣችሁ ሰዎች ወደዚህ ጋር ነው ልጸልይላችሁ። አጨብጭቡ፣ ለጌታ ክብር። አዳዲስ ሰዎች፣ ለመጀመሪያ ጊዜ ወደዚህ የመጣችሁ አሜን። አቤት አቤት፣ አቤት፣ አቤት ትውልድ እያመለጠ ነው! ኧረ እልልታ ጭብጨማ፣ ትውልድ እያመለጠ ነው በመቂ ከተማ። ትውልድ እያመለጠ ነው። ትውልድ እያመለጠ ነው። ትውልድ እያመለጠ ነው። ኧረ ኢየሱስ ስም ይባረክ። ትውልድ እያመለጠ ነው። ሰዎች አጨብጭቡ፣ ጩኸት አምጡ። ጌታ ይባረክ። ደስ ይበላችሁ። አዳዲስ ሰዎች ወደ ጌታ መንግስት እየተጨመሩ ነው፣ አጨብጭቡ። ለመጀመሪያ ጊዜ ጌታ ኢየሱስ ክርስቶስን የሚቀበለ ትውልድ እያመለጠ ነው። እስኪ ጮክ በሉና ኢየሱስ ያድናል በሉ። እግዚአብሔር አምላክ የተባረከውን እጃችሁን ከፍ አድርጉ ልጸልይላችሁ። እኔ የምለውን ከኔ ጋር ትላላችሁ። ጌታ ኢየሱስ ሆይ፣ ኢየሱስ ሆይ እኔ ኃጢአተኛ ነኝ። ከዛሬ ጀምሮ ዓለምን፣ ሰይጣንን በውስጡ ያለውን ክፋት እክዳለሁ። ከዛሬ ጀምሮ ጌታ ሆይ ልጅ አርገ ተቀበለኝ። ጌታ ሆይ ከዚህ በኋላ አንተ ለኔ በመስቀል ላይ እንደሞትክ እንደ ተቀበርክ በሶስተኛውም ቀን እንደተነሳ ዳግመኛ እንደምትመጣ በአፌ እመሰክራለሁ ሰው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል ስላዳንከኝ ስሜንም በሰማይ መዝገብ ስለጻፍክ ጻፍክ አመሰግንሃለሁ ማን ነው እልልታ ጭብጨባ ጭወት ለጌታ የሚያመጣ ሀያ አራት ሰው ነው አጨብጭቡ ለጌታ ክብር